አማራ ላይ በቋራ ቃል ኪዳን ይፋ መደረጉ ይታወቃል። እንግዲህ በተለይ ይሄ መዋቅር ይፋ ሲደረግ የአባት አርበኞች ምክር ቤት እንዳለውም በወቅቱ መገለጹ ይታወሳል። የነዚህ አባት አርበኞች ምክር ቤት ዋና ሰብሳቢ አርበኛ መሳፍን ተስፉ መሆናቸውንም በእለቱ በተሰጠው መግለጫ መረዳት ችለናል። እንግዲህ በዛሬው ዕለት ከነዚህ አባት አርበኞች ጋር ቆይታ እናደርጋለን። አርበኛ መሳፍን ተስፉ፣ አርበኛ ረጋ አለባቸው አርበኛ ሰፈር መለሰ፣ አርበኛ ሸቴ ባዬ፣ አርበኛ ሻምበል መሰረት አለሙ፣ አርበኛ ሻምበል ገብሩ ልይህ፣ አርበኛ ደስታው መላሽ፣ አርበኛ ደስታው ደመላሽ አብራችሁን ቆይታ ስለምታደርጉ ከልብ እናመሰግናለን። ከሚዲያዎች በኩል ግሎባል ፋኖ ሚዲያ፣ አሻራ ሚዲያ፣ ህብር ሬዲዮ፣ ሮሃ ቴሌቪዥን ኤቢሲ ቴሌቪዥን እንዲሁም ደግሞ ኢትዮ ሁለት ሀምሳን ሚዲያ አብረናችሁ ቆይታ እናድርጋለን። እናንተም ፍቃደኛ ሆናችሁ ሀሳብ እና አስተያየታችሁን ለመስጠት ስለተገናኘን በጣም ከልብ እናመሰግናለን። በቀጥታም አልፈው እንግዲህ በተለይ የአማራ ፋኖ ብሔራዊ ኃይል አፋ ባህ ግንቦት አንድ ቀን 2017 ዓ ምት ተመስርቷን እስካሁን የተዘገየበት ምክንያት እንደው ዛሬ እንዴት ቃለመጠይቅ ተገኘ ብለው አንዳንዶች ቢጠየቁ በኢንተርኔት እና በስልክ መቆራረጥ ምክንያት እንደሆነ ገልጸን ወደ አባት አርበኞች ምክር ቤት ሰብሳቢ አርበኛ መሳፍን ተስፎ አልፋለሁ። አርበኛ መሳፍን ተስፎ ያለውትን ሀሳብና አስተያየት ስለ ምስረታው አጠቃላይ ስለ ሆነቱ ሀሳብና አስተያየተውትን እንቀበል። የአማራ አንድነት መሰረት ከአስተምቱ ጉዳይ ነው አሁን ግን

እሺ ከልብ እናመሰግናለን። የመራፋ የመራፋኑ ብሔራዊ ኃይል የአባት አርበኞች የበላይ ጠባቂ ሰብሳቢ አርበኛ መሳፍን ተስፎ በቀጥታ ወደም አልፈው ወደ አርበኛ አረጋ አለባቸው ይሆናል። አርበኛ አረጋ አለባቸው እንግዲህ በእርስዎ በኩል ያሉትን ሀሳብና አስተያየቶች እንቀበል። አመሰግናለሁ። ኮማንደር አረጋ እንግዲህ ምክር ቤት እንግዲህ ጋጅ መሳፍንት አርበኛ መሳፍንት ጠቅሶታል። በትክክለኛው ያው ተጨማሪ ለመስተቲያት ነው፣ ግንቦት አንድ ቀን የአማራ ፋኖ ብሔራዊ ኃይል አፋበአ የቋራው ቃል ኪዳን ተው የተመሰረተው ሁላችንን የአማራን ህዝብ ኢትዮጵያንን የሚያስደስት የቃል ኪዳን ስልጣን ነው። የቃል ኪዳን የትግል ስልጣን ልጆቻችን፣ ወንድሞቻችን የሚገርመው ከአራቱን ማዕዘን ከአራቱን ክፍለ ሀገር በእግር ጉዞ ተጉዘው አንተ ድምስ አንተ ድምስ ተባብለው አጠቃላይ ወታደር ኮማንዶ በማቆማቸው ቋራ ላይ ሽደውት ቴዎድሮስ ተወለደበት ቦታ ላይ ትልቅ የብረት ምሰሶ ተክለውልናል። ትልቅ ቃል ኪዳን አውርሰውናል። እኛም የለፋነው ድካም ፍሬ አፍርቷል የአማራ ፋኖ አንድነት በጎንደር ሲመሰረት ብዙ ድካም አጋጥሞናል የአንድ መሰረት ጥረናል አራቱ ክፍለ ሀገርም አንዱ ነው ወደ አንድ እንዲመጡ ተሸጋግረን ወደ አንድ እንዲመጡ በማድረጋችን የኛም የአባትነትና የትልቅነትን የአርበኝነትን ትምሳሌ ያስቀምጠናል በዋናነት እንግዲህ ይሄ የአማራ ፋኖ ብሔር ኃይል አፋ ወደፊት እንዴት መሸጋገር አለበት፣ እንዴት መቀጠል አለበት ወደ የሚለው እኛም በተቀመጥንበት የአባትነት በምክር ቤት ደህና ደህና ልጆቻችን በቦታው ላይ ተቀምጠዋል። ትግሉን ያሻግራሉ። ነጻወታ ሲመጣቸው ልጆቻችን የተቀመጡ በዚህ ልቅ ደስ ብሎናል። እንኳንም እናንተም ደስ አላችሁ። ያሻግሩናል፣ ነፃነትን ያውጃሉ። ከነበረው ጦርነት ህዝባችን አገሪት ውስጥ የገባውን እነሱ እንደሚሞቱ የወጡ በእርግጠኝነት የምናምናባቸው ልጆች ነው የተቀመጡና በዚህ ልክ እንዲቀጥሉ እኛም በምክር ቤትነታችን ሌሎች ችግሮች ቢኖሩ እየሰጣን እየጠገን ትግሉ በትክክለኛ እንዲቀጥል እናደርጋለን። የተጣለብንን ኃላፊነት እና ደራን በአግባቡ እንወጣለን። አመሰግናለሁ። እሺ፣ ከልብ እናመሰግናለን። አርበኛ ኮማንደር አረጋለባቸው ስለሰጡን ሀሳብና አስተያየት ከልብ እናመሰግናለን። አርበኛ ሰፈር መለሰ ወደ አርበኛ እርስዎ ልምጣ። ብዙ ደክመንበታል። ይህን አንድነት፣ የአማራን አንድነት ብዙ ደክመንበታል። አንድነት ለሁሉም ነገር ኃይል እንደሆነና አንድነት አሸናፊ እንደሆነ ስለምናት

እናመሰግናለን አርበኛ ሰፈር መለሰ። እሺ እንቀጥል። በቀጥታ የምናልፈው ወደ አርበኛ ሻምበል መሰረት አለሙ ይሆናል። አርበኛ ሻምበል መሰረት አለሙ ስለተመሰረተው የአማራ ፋኖ ብሔራዊ ኃይል እንዲሁም ደግሞ መሰል አስተያየቶች ካሉ እንቀበል።

ሁሉም በጉጉ ይጠብቁ የነበረ የአማራን አንድነት ዛሬ እስራቱን በመስዋዕቱና አንገቱን ቀና በማድረጉ ሁላችንም ስ ብሎናል። ስለዚህ ጠላቶቻችን የተበተኑ ናቸው ምንም የተደራጀ ሀይል የላቸውም እያሉ ስማችንን ሲያጠፉ ድረስ ፈርስ። ነገር ግን እነሱ ባሉት ሳይሆን እጁን እያቀመሰው ኃይለኛ ብትር እየበታው ነው የነበረ ያውቃል። ምድር እያወቀ ግን የተበሰረ ሀይል ነው ይል ነበረ። ጸራቶቻችን ይህን ይሉ ነበር። ወገኖቻችን ደግሞ እኛ እስካሁን ድረስ አንድ ባለመሆናችን የተወሰነ ፊታቸውን ደፍተው ነበረ። አሁን ግን ሁሉ ጸራቶቻችን አንገታቸውን ደፍተዋል። ወገኖቻችን ደግሞ አንገታቸውን ቀና እንዲያደርጉ ተደርጓል። ይህ ደግሞ ትልቅ የምስራቸው ቁበነቻችን አገረትም ባገሮችም አሉ ሁልጊዜ ሯካችሁ አንድ ሁኑ ሯካችሁ አንድ ድርጅት መስርቱ እየተባለ ሲጠየቅ ነው የነበረ። ይህ ደግሞ ይመኘት የነበረ ሁሉም ተሳኮ ዛሬ አማራ አንድ ቋሚ ድርጅት መስርቷል። ድርጅቱ ቋሚ ድርጅት ነው።

አንድ የዱር ማስረታው ማህበረቻችን የመስራችን በማቅረባቸው ልጆቻችን ምን እንኳን ደስ አላችሁ፣ እንኳን የድካማችሁ ውጤት ለዚህ በቃ ማለት እፈልጋለሁ። ያለ ከልብ እናመሰግናለን። አርበኛ ሻምበል መሰረታ አለሙ። በቀጥታ የምናልፈው ወደ አርበኛ ሻምበል ገብሩ ልይ ነው ይሆናል። አርበኛ ሻምበል ገብሩ ልይህ ሀሳብና አስተያየቶትን እንቀበል

ከልብና መሰግናለን። አርበኛ ሻምበል ገብሩ ልይህ፣ ከልብና መሰግናለን። አርበኛ ሸቴ ባዬ፣ በርሶ በኩል ያሉትን ሀሳብና አስተያየቶችን እንቀበል።

ከልብ እናመሰግናለን። አርበኛ እሸቴ ባዬ፣ አርበኛ ደስታው ደመላሽ፣ የእርስዎን ሀሳብና አስተያየት እንቀበል

ከዛሬ ጀምራችሁ በአማራ ፍላክ ስታነት ሁሌ ያደራ አላለው ጨርሻለሁ። አመሰግናለሁ። በልብና አመሰግናለን። የአማራ ፋኖ ብሔራዊ ኃይል የበላይ ጠባቂዎች ወይም ደግሞ አርበኞች ስለነበረን ቆይታ አርበኛ መሳፍን ተስፎ፣ አርበኛ ሰፈር መለሰ፣ አርበኛ ሸቴ ባዬ አርበኛ ኮማንደር አረጋ አለባቸው፣ አርበኛ ሻምበል መሰረት አለሙ፣ አርበኛ ገብሩ ልይህ እንዲሁም ደግሞ በስልክ መቆራረጥ ምክንያት ያልተገኙት አርበኛ ደስታው መላሽን ሁላችሁንም ከልብ እናመሰግናለን። እንደዚሁም ደግሞ ይህን ጉዳይ ለመከታተል የተገኛችሁ የአማራ ሚዲያ ካውንስል አባላትም ከልብ እናመሰግናለን። እንበርታ በርቱ ማለት እንፈልጋለን።